ሰላም ዛሬ ለእናንተ ህመምተኞች በዝርዝር የሚቀርቡ ሁለት የተለመዱ ምልክቶች ላይ እንደምናገኝ ነኝ። አንዱ ትኩሳት እና ሌላው በረዶ ነው። ትኩሳት ምንድን ነው? የንጋት 989 ዲግሪ ፋራንሃይት እና የምሽት 999 ዲግሪ ፋራንሃይት የሚሆን ሙቀት ትኩሳት ይባላል። ይህ በተወሰነ አይነት ትርጓሜ ነው። እና በረዶ ምንድን ነው? ይህ የተለመደ በረዶ ነው። ማለትም ማንኛውም የሚፈስ አፍንጫ፣ የተዘጋ አፍንጫ፣ የፊት ህመም፣ በአፍንጫ ውስጥ ያለ እንቅስቃሴ፣ የአይን እንቅስቃሴ፣ የአይን እርሽ ወይም የአይን እርሽ ማለት ነው እነዚህ ሁሉ ምልክቶች እንደ ፍሉ ያሉ ምልክቶች ይባላሉ። ይህም የተለመደ በረዶን ያመለክታል። ህመምተኞች ከአለርጂ ወይም ከተያዘ ህመም ምክንያት ይህን ምልክት ሊያሳዩ ይችላሉ። የተደጋጋሚ በረዶን ለመከላከል የሚመከሩ የኑሮ ልማዶች አንዱ ማህበራዊ ርቀት ማለት ነው፣ ሌላው አንድ መልካም ማስክ መልበስ እና በሰማያዊ ቅጠል ያላቸው አትክልቶች የተሰማሩ ጤናማ እንክብካቤ በመብላት የኢሚን ስርዓቶን ማሻሻል ነው ከፍተኛ ካርቦሃይድሬት እንክብካቤን ማስወገድ፣ የፕሮቲን መጠኖን በየቀኑ ያስታውስ እና የዕለታዊ አካል እንቅስቃሴ ሂል አመሰግናለሁ።